ሳምራይት ቡቲክ ድረስ ሄዶ ከልቡ እንደሚወዳትና ጓደኛው አዳምን ትታ ከእሱ ጋር እንደ ድሮ በፍቅር እንዲቀጥሉ እግሯ ላይ ወድቆ ሲማጸናት ነበረ። ሳምራይት በበኩሏ ገድሉ ጭቅጭቁን ካላቆመ ለአዳም ሁሉንም ነገር እንደምትነግረው አስጠንቅቀዋለች። ጣፋጭ ገድሉን እየተከተለች ለእሱ ያላትን ርኅራኄና ሐዘን ስትገልጽ አድምጠናል። አዳም ደግሞ የትምህርት ቤቱ ርዕሰ መምህር ሆኖ በመምረጡ ደስታውን ሲገልጽ ሲፈነጥዝ ሰምተናል። ጣሳው በገድሉና በአዳም መካከል ሆኖ ሞላውሉን ቀጥሏል። ቀጭን ፍቅር የዛሬው ክፍል 18 ምን ያስደምጥናል? ደራሲ ተስፋይሽመለስ ተዋንያን፣ ሳምሶን ታደሰ እንደ አዳም ሻለ ወርቁ እንደ ጣሳው፣ ሜሮን ጌትነት እንደ ጣፋጭ። ክፍል 18 አሁን ይቀጥላል። አዳም አዳም! አንተ አዳም አዳም! ምን

ቆይ አንድ ነገር ሆኖ ቢሆንስ ምንድን ነው የምትለኝ እኔ ፈርቻለሁ ጣሴ ይሙት የሚታየኝ መጥፎ መጥፎ ነገር ነው ገርሉ እርግጠኛ ነኝ ገርሉ የሆነ ነገር ሆኗል ምንም አይሆንም አልኩ ከመቼ ጀምሮ ገርሉ ሳይናገር ሶስት ቀን ሙሉ ይጠፋል በጣሴ ሞት ይመጣል የሄደበትን ነግሯል? በእኔ ቤተሰቦቹ ጋር ሄዶ ነው የሚሆነው ይመጣል ነው ምናልባት እንደውም ዛሬ ይመጣል እሺ ቆይ ቤተሰቦቹ ጋር ደውለን ለምን አናረጋግጥም? እዚያ ካልሆነ ይደነግጣሉ፣ ይረበሻሉ፣ ልጃችን አንድ ነገር ሆነ ብለው እየያቸውን ያቀልጡታላ። ጣሴ ይሙት ታዘብኩ ገርሉ ላይ እንደዚህ አይነት ስር የሰደደ ጥላቻ ያለ አይመስለኝም ነበር። አሁንም የለየው ገርሉ የሄደበትን ነግሮሃል ወይ ስልህ ቤተሰቦቹ ጋር ሄዶ ሆኖ ይመጣል አልከኝ። ቤተሰቦቹ ጋር ደውለን ጠይቅ ስልህ ደግሞ እነሱ ጋር ካልሆነ ይደነግጣሉ አልከኝ። በአንድ ራስ ሁለት ምላስ ማለት ይሄ ነው። ምን? እኔ አዳም ነኝ። በአንድ ራስ ሁለት ምላስ? አዎ ሁለቱንም ያወራው የአንተ ምላስ መሰለኝ። ይሄ ማለት እኮ ቀጣፊነ ነ ዋሾ ሆነ አባይነ ወዘተ ማለት እኮ ነው። ተወይም በጣሴ ሞት የጠፋው እኮ ጓደኛችን ገድሉ ነው። ግን ከማን ጋር እንደምታወራ አውቀው። አዳምን አይደል? ርዕሰ መምህር አዳም ከአለቃ ጋር ነው የምታወራው። ትንሽ ከአንደበትህ ቆጠብ በል አዳም። አሁን ያለነው እንደ ጓደኛ በጋራ በተከራየ በተከራየነው መኖሪያ ቤታችን ውስጥ እንጂ አንተ ቢሮ ውስጥ አይደለም። አላስተኛ ብለህ ስጨቀጭቀኝ ይኸው መጣ። እሱ ላይሆን ይችላል። ሌላ ሰው ሊሆን አይችልም። እባክህ ክፍት ነው ግቡ። እንደተለመደው ከአቅሙ በላይ ተበድሮ ሌት ተቀን ሲጠጣል ከርሞ መጣ። ተገኘ አልተገኘም። ጣፋጭ ጓደኛ የገርሎ አልተገኘም። ጣፋጭ በዚህ ማለዳ ስትከንፌ መጣሽ። ለዚህ ነው የዋዛ። ከንፋለሁ እንዴ? ዛሬ እኮስ ሶስተኛ ቀኑ ነው። ቆይ ገድሉ ጡጦ የሚጠባ ህፃ ልጅ መስላችሁ? አዎ፣ ጡጦ ይጠባል አረቄ ውስጡ ካለ ይጠባል። እያላገጥክብኝ ነው ታሰው። በገዛ ጓደኛ መጥፋት ደንታቢ ስትሆን ምን ላርግ? በቀደም እሞታለሁ፣ ራሴን አጠፋለሁ ሲል ነበር እኮ። ለእኔም በህይወት ከምኖር ብሞት ይሻለኛል እያለ ደጋግሞ አውርቶልኛል። እናንተ ሰዎች ምን እያላችሁ ነው? እኔ ለሊቱ ሙሉ ስቃዥ ነው ያደርኩት። ወይኔ ጓደኛ የት ይሆን የወደግከው? ቆይ ለመጨረሻ ጊዜ እንዴት ነበር የተለያየ ነው? በጣሴ ሞት ራስንማ፣ ከተጠያቂነት ለማውጣት አትሞክር። እንዴት መጨረሻ ስንለያይ፣ እዚህ ጠረጴዛ ላይ ቁጭ ብለን ቁርስ እየተመገብን ነበር። ያን ቀንማ አዳም፣ እናገሉ ልትባሉ ደርሳችሁ ነበር። በተለይ አዳም፣ ከዚህ በፊት አድርገህ የማታውቀውን ልትደበድበው ተጋበስክበት። ያን የውኑ ገድሉ። ኦ ሎርድ መሸሽ ነው የሚሻለኝ ብሎ በሩን ከፍቶ እንደ ሁሴን ቦልት ላጥ ብሎ ጠፋ። ወይ እኔ ወንድሜን፣ እኔ እንደ ሁሴን ቦልት ልፈት ለክል እኔን፣ ቆይ ቆይ ቆይ ቆይ እኔን እየሆነ እጀላችሁኝ ነው እንዴ? ባክ ፈጣሪ ገድሉን ጠብቀው። እንደው ፈጣሪ ገድሉ እኮ ምስኪን ነው። ገድሉ እኮ የዋህ ነው። እንደው ባክ፣ ባክ ጠብቀው፣ ባክ ፈጣሪ፣ በጣሴ ሞት፣ በጣሴ ሞት ይሁንብህ እስካሁን ድረስ ገድሉ ላይ አደጋ ካልደረሰ ሴቭ አድርገው፣ አሜን። ሴቭ አድርገው፣ አሜን። ጣፋጭ ግን ለገድሉ እንደዚህ ግብግብ የምትዩው ለምንድን ነው ግብግብ የምትዩው? በጣም ግሩም ድንቅ ጥልቅ ጥያቄ። እኔ ሁላችሁም በጣም ግሩም ድንቅ ጥልቅ ወዘተ፣ ወንድሞች አይደላችሁ? ከዚህ ውጭ ምንም ሚስጥር የላችሁም። ዴታ ጣሴ አንተ ሶስት ቀን ሙሉ ብትጠፋ እኔ እንዴት እንቅልፍ ይወስደኛል ያው በቃ ይሄንንም እንደዛ ያው መስቲ ጄን ይኸው አንዳንድ ሰው ግን እንዴት ጨካኝ ነው በጣም ሲሞት ለካ ገድሉ ወዱ ወዶ አይደለም አዳም ጠላቴ ነው የሚለው ጣሶ ተው እንጂ እኔ ገድሉ ችግር ቢደርስበት ደስ ይለኛል እንዴ ሶስት ቀን ሙሉ ሲጠፋ ከማሾፍ ውጭ መሽ ደነገጥክ እኔ የጠፋው እኮ የሰው ልጅ ነው ለዚያውም ገድሉ ይሄኔ ዋህ ጣሰው እኔ አዳም ገድሉ ሲጠፋ አሾፍኩበት ቆይ ቆይ አዳም አንዴ ቆየኝ አንተ ጋር እመለሳለሁ ጣፋጭ ወይዬ ገድሉ ማለቴ ወይዬ ጣሴ ጣፋጭ ልቤ ፈራ እኔም ልቤ እየተርገበገበ ነው ተው ፈጣሪ አደራ አደራህን ክፉ ወሬ አታሰማኝ ጣፋጭ ልቤ ፈራ ያልኩሽ እኮ በአንቺና በገድሉ ነው በእኔና በገድሉ ምን ቁርጤን ንገሪኝ ከገድሉ ጋር ሌላ ግንኙነት የላችሁ? ቆይ አንተ የተጨነቀው በገድሉ መጥፋት ነው ወይንስ በጣፋጭ ለገድሉ እርግብግብ፣ ጭንቅንቅ፣ ወዘተ በማለቷ ነው? በጣሴ ሞት አንተ ጋር እመለሳለሁ። እስከዚያው ድረስ ፖዝ አድርጌያለሁ። ጣፋጭ ወይ ጣሴ፣ ንገሪኝ እንጂ ቁርጤን ከገድሉ መጥፋት በላይ አንተ ግራ አጋባህኝ እኮ ጣሴ። ከገድሉ ጋር በሚስጥር የጀመራችሁት የለም አይባልም። እባክህ ከገድሉ ጋር በሚስጥር የጀመራችሁት የለም አይባልም። አንድ ጥያቄ ግልጽ፣ ቀጥተኛ፣ ተገቢ ወዘተ ሊሆን ይገባዋል። ለምሳሌ በጣሴ ሞት እኔ ተማሪ አይደለውም። ተወኝ። አየሽ ጣፋጭ ከገድሉ ጋር በሚስጥር ፍቅር ጀምራችኋል ወይ መሆን ነበረበት። መልሱ ቀላል ነው እኮ አዳም። አዳም ምን አገባው? የጠየቅኩሽ እኮ እኔ ነኝ። ጣሴ ገድሉ ማለት ነገ እኔ ትልቅ ተዋናይ ሆኜ ሊያይኝ የሚመኝ እንጂ አፈቀርኩሽ ምናምን እያለ የሚያጃጅለኝ ሰው አይደለም። እስቲ ጄን ጣሴ ሞት ውለታ ያልዋለ ያላበላ ያላጠጣ እጅ ቢቀጠቅጡት ግፍ የለውም፣ ከጣውላ ስለማይለይ ይህን የመሰለ ጣውላ ጣውላ የሚል ንግግር ለተናገሩት ለመምህር አዳም ት ይቅርታ፣ ለርዕሰ መምህር አዳም ሞቅ ያለ ጭብጨባ። እናንተ ታሾፋላችሁ፣ እኔ ማበዴ ነው። እሺ፣ ምን እናድርግ? በቃ ወይ ምኒልክ ሆስፒታል እንሂድና አርማችንን እናውጣ። ተይ እንጂ ጣፋጭ፣ ምኒልክ ሆስፒታል ምን ይልቅ ሆስፒታል ገድሉ ምን ይሰራል? እሱን ሳይሆን አስክሬኑን ማለቷ ነው አዳም። በጣም ሴሞት ዝም በል። ገድሉን ከመቼው አስክሬን አልከው? ወይኔ ወይኔ፣ ብሶተኛ። የእኔ ጠላት ብዙ፣ የእኔ ምቀኛ ብዙ። ማን ነው የገድሉ ጠላት? አታውቀውም። ባልነግር ይሻላል። አታውቀውም በቀደም እንደብድ ለብቻው ሲያወራ አስፋልት መሀል ሲራመድ ነው። ወንድሜ በመኪና አደጋ ሊሞት እንደሚችል ያወቅኩት። ወይ ነገር ነው። እንደተቃጠልክ እንደተቃጠልክ ሙት ታልከው፣ ጸጥ ጣልከው። አንተ ሟርተኛ ባለፈው ገድሉን አታለሁ? አዳም ሞቷል ብለ ሙሾ ስታወርዷል። ዛሬ ደግሞ ጣፋጭን አታለ በጓደኛ ላይ ታሟርታል። እሱ አላታለለኝም። ሶስት ቀን ሙሉ የጠፋው አንድ የሆነ ነገር ቢሆን ነው። አዳም ተይ እንጂ ጣፋጭ፣ እኔንም ታስፈራሪኝ። አይ ግዴላችሁም፣ በቃ አሁኑን ወደ ምኒልክ ሆስፒታል እንሂድና ቁርጣችንን እንወቅ። ወይኔ ወይኔ፣ ወንድሜን ወንድሜን፣ ወንድሜን፣ ወይ እንደው ብቻ ግን ራሱን ሰቅሎ እንዳይሆን። እንዴ ጣፋጭ፣ ምን ነግቷችኋል እንዴ? እንዴ የምን ሟርት ነው? አይገርሉ፣ እነ ጥሩ ነሽ፣ እነ መሰረት፣ እነ ቲኪ አትሌቶቻችን የሀገራችንን ባንዲራ ሲያውለበልቡ አንተ ዛፍ ላይ ተሰቅለ ተውለበለብክ። እንግዲህ እናንተ ንቢ ካላችሁ በቃ ነው የሚሄደኝ ነው። ቆይ ቆይ፣ እንዴት ነው ነገሩ? በቅድሚያ ወደ ፖሊስ ጣቢያ ነው መሄድ ያለብን። ፖሊስ ጣቢያማ እስካሁን መሄድ ነበረብን። ራሴን ከተጠያቂነት ነጻ ማውጣት አለብኝ። እንውጣ እንውጣ፣ እናንፈልገው እንጂ። ያለኛው ማናለሁ ያለ እኔና ያለ አንቺ ማንም የለው። አንተ ገድሉ፣ አንተ ጠላት ብዙ ስማ፣ እንደ ለመድከው ፖሊስ ጣቢያ ስንደርስ አዳም የገድሉ ጠላት ነው ብትል፣ አይማረኝ አልምርህም። ምን እንደማወራ አታስረዳኝ። በጣም ሲበሉ እናንተ፣ ቶሎ እንውጣ። ለማንኛውም ከመሄዳችን በፊት የእጅ ስልኩ ላይ ስሲል ሞክርለት ወይ ሀሎ፣ ጭላዳ አለው ይለኝ ይሆናል። እንዶ እንዳፈ አርገ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የገርሉ ድምፅማ ከእንግዲህ አይሰማም፣ አይሰማም፣ አይሰማ። እሺ፣ ቶሎ እንሂድና ፖሊስ ጣቢያ እናስመዝግብ። ጣፋጭ ጓደኛ፣ የገርሉ ሞት ከእንግዲህ፣ አንቺ ብቻ ነሽ ያለሽ። በሀዘን ተጎድጄ ከምሞት ከዛሬ ጀምሮ አብረን ብንኖርስ እንዴት? ሽማግሌ ቀለበት ምናምን የሚሉትን ገተታ ጃምፕ አድርገን በጋራ ተቃቅፈን ሐዘናችንን እንወጣ። በጣም ሲሞት ጣፋጭ አንተን አታደርገውም። ምን አግባ። የእሷ ነገር ያሳስበኛላ፣ ይቆረቆረኛላ፣ ያስጨንቀኛላ። እንደው ባካችሁ፣ ባካችሁ፣ እንደው በቃ አሁን ከወደዳችሁኝ ነው እንፈልገው። እንደወደቀበትን እንኳን እንወቅ፣ ባካ ቅደም፣ እንዴ! ፖሊስ ጣቢያ ሲሆን ነው እኔን የምታስቀድመኝ? እናንተ ከፈራችሁ እኔን፣ አሳልፉኝ። ምን ፈለጋችሁ? ገድሉን ሰው ጠፍቶባችሁ ነው? ግቡ፣ ቁጭ በሉ። ዋና ሳጅን ቢንያም እባላለሁ። ምን ልረዳችሁ? ርዕሰ መምህር አዳም እባላለሁ። የመጣ ነው ጓደኛችን በድንገት ስለጠፋ ለማመልከት ነው። ማን ይባላል? ገድሉ ነው ስሙ ገድልሻ ገርልነት እንለው ነበር። የዛሬን አያርገውና ከጠፋ 24 ሰዓት ይሆነዋል። ድፍን ሶስት ቀኑ ነው። ዋና ሳጅን፣ ድፍን ሶስት ቀን አይደለም ድፍን ሶስት ቀን አልሞላውም። አርብ ጠዋት እንደወጣ አልተመለሰም። ከዚህ በፊት እንደዚህ አይነት ባህሪ ነበረው ማለት ሳይነግራችሁ ወቶ ሰንብቶ የመመለስ? ኧረ፣ ኧረ በጭራሽ። ጣሴ ይሙት ገርሉ ከምንኖርበት ቤት ወቶ አድሮ አያውቅም። የሆነ የቤት እንሰሳ ፍጡር ነበር። እሺ አንዳችሁ ቃላችሁን ትሰጣላችሁ፣ ሌሎቻችሁ ደጅ ቆዩ። ስለ ጉዳዩ ማስረዳት እችላለሁ፣ እናንተ ወጡ። ጣሴ አተራቀ የሚናገረውን ማዳመጥ አለብን። ይህኔ ራሱን ነጻ ለማድረግ እኛን የሆነእጅለን ይሆናል በጣሴ ሞት። እሺ አሁን ድምፁን ለምንስቃ አደረገ በሩጋ እንላጠፍ። ግለሰቡ ለመጨረሻ ጊዜ ማለትም አርብ ጠዋት ሲለያችሁ የት ይሄዳለሁ ብሎ ነበር? ይገርማል ሳጅን፣ ቁጭ ብለን በሰላም ቁርስ እየበላን ነበር። ድንገት ብድግ ብሎ ቀጠሮ አለኝ ብሎ እጁን እንኳን ሳይታጠብ ተጣድፎ ሄደ። ቀጠሮ የት እንደሆነ አልነገራችሁም? አልነገረንም። ጣፋጭ ሰማሽን? ሊመጣ ሴ ሞት። ትንሽ ታገስ፣ አውርዶ ይጨርስ። አልታገስም። ጣፋጭ የጠፋበት ምክንያት ምን ሊሆን ይችላል ብላችሁ ትጠረጥራላችሁ? እኔ መጠጥ የሚባል ነገር ባፌ አላዞርም፣ ጫትም አላመንዥግም። በጣም የማወዳትና በቅርቡ የማገባት ሳምራዊት የምትባል በቅጽል ስሟ ሳምሪ የምትባል ፍቅረኛ አለችኝ። እንዴት አይነት ቆንጆ መሰለች! ከፈለክ ዋሌቴ ውስጥ ፎቶ አለ፣ ቆይ ላሳይ። ጥያቄን የተረዳኸው አልመሰለኝም መምህር አዳም። ጥያቄን ተረድቼዋለሁ፣ ጨብጨዋለሁ፣ ዘልቆኛል። ወዘተህ በጣሴ ሞት ሲዘበዝብ ሰማሽ? ንግግሩን በውግ ተሰርቶት ነው። እንዴት እንደዚህ የተንሸረገገው? በጣሴ ሞት ታገለጻ። እኔ ልሳምሽ የኔ ጣፋጭ። ጧ የኔ ጣፋጭ ጣሴ ደግሞ ታበዘዋለ። ይኸው ፍቷ፣ አያት። ሳምሪን አታምርም? ታምራለች። ጓደኛችሁ ገርሉ የጠፋበት ምክንያት ምን ሊሆን ይችላል ብላችሁ ትጠረጥራላችሁ ብዬ ጠይቄ ነበር። ነገሩን ከስር መሰረቱ ለማስረዳት ፈልጌ ነበር። ሳጅን የጠፋ ሰው ለማስመዝገብ በዝርዝር ቃል መቀበል አስፈላጊ ስላልሆነ ነው። ጥሩ። እኔ በቋንቋና በሥነ ጽሑፍ በማዕረግ ስመረቅ፣ በሥራው ዓለምም ስኬታማ ስሆን፣ ከፍቅረኛ ሳምሪ ጋር ለመጋባት ስንወስን... ዳም ወደ ነጥቡ ብትገባ ሳጅን። ባታቋርጠይ እኮ ገና ድሮ ነጥቡ ጋር ደርሼ ነበር። ቀጥልሽ። ይባስ ብሎ በቅርቡ ባለኝ ስነ ምግባርና የትምህርት ደረጃ የትምህርት ቤቱ ርዕሰ መምህር እንደሆን ስመረጥ፣ ገድሎ አበደ፣ ነደደ፣ ጨጓራው ተላጠ። የቅርታ ሳጅን አዳም የሚያወራው ሁሉ ውሸት ነው። ገድሎ አርብ ጠዋት በሰላም ቁጭ ብሎ ቁርስ እየተመገበ እያለ አጅሬ አዳም ካልገደልኩ ብሎ ይጋበዝበታል። በህግ ፊት ውሸት መናገር የተጭበረበረ መረጃ መስጠት እንደሚያስቀጣ አታውቅም ሳጅን? ጣሴ ይሙት ነው የምልህ ገርሉ ቅናት የሚባል ነገር ያልፈጠርበት እጅግ ሶል የሆነ ሰው ነው። ከዋሻው ጣፋጭ ትጠየቅ እውነት ነው እውነት ነው። ሳጭን በቅድሚያ ንግግርህን አርም። እጅግ ሶል የሆነ ሰው አይባልም። ነፍስ ነው፣ ነፍሲያ፣ ወዘተ ማለት ትችላለህ። የጠፋው ጓደኛችሁ ሙሉ ስም ገርሉ ላቀ በዛብህ ይባላል። ዕድሜው ሰላሳ ሁለት ዓመት፣ ጾታው ወንድ ነዋ። ለዛውም ወንድ አወንድ ስቲዚህ በይበጣ ሲሞት ያላችሁት ፖሊስ ጣቢያ ነው አያቸው ከነዚህ ጋር ነው። ይህም ኖረው፣ ለመጨረሻ ጊዜ ሲለያችሁ የለበሰው ልብስ ምን አይነት ነው? እኔ ያጠብኩለትን ብራውን ሹራብ እና እስካርብ አድርጎ ነበር። ሳጅን፣ በስካርቡ ይሆን ራሱን ያነቀው? ለጊዜ የምንፈልገው የምንጠይቃችሁን መረጃ እንድትሰጡን ብቻ ነው። ከረበሽን ይቅርታ። ሳጅን ገድሉ ላቀ ልዩ ምልክት አለው። ከንፈሩ በሲጋር የጠቆረ ጥርሱ በጫት የበለዘ ነው። ሲራመድ ጎበጥ ጎበጥ ይላል። አይ ሳጅን አዳም ያለው አይደለም። ልዩ ምልክቱ ገድሉ ሲስቅ ልብ የሚሰነጥቅ ውበት አለው። ልብሽን ይሰንጥቀው። አሁን ፈገግታ ልዩ ምልክት ነው? ሰው ሆኖ ፈገግ የማይል አለ? ሁሉም ሰው የሚያደርገው ነገር እንዴት ልዩ ምልክት ይሆናል? እባክ ሳጅን፣ የምናደርገውን ስህተት ከማሾፋ አትቁጠርብን። ሁኔታችሁንም የምትሉትንም እረዳለሁ። እናመሰግናለን። ሌላ ልዩ ምልክት የለውም። ጨጓራውን በጣም ያመዋል። አንድ ጊዜ ጨጓራው ድገት ተነስቶበት አልጫ መብላት ቢፈልግ አጅር ያዳም ከፕሮግራም ውጭ አልጫ አይሰራም፣ ከፈለግ በልዩ ሁኔታ ቃለ ጉባኤ ይዘን ተፈራርበን መሆን አለበት ብሎ ግግም አለ። ይሄ ነገር ወደ ቀልድ እየተቀየረ እንዳይሆን። ጣሴ ይሙት ካላመንከኝ፣ ጣፋጭን ጠይቃት። አሁን ዋናው ጥያቄ ገድሉን ታገኙልናላችሁ አታገኙልንም ነው። ፖሊስ ፈጥኖ እንዳይፈልገው እናንተ እየተቀባበላችሁ ታሾፋላችሁ፣ አይደለም ቢጨንቀንዋ። የቆዳው ከለር ጠይም ጠይም ዘለግ ያለ ጎራዴ ታጣቂ የተባለለት ነው። የቆዳው ከለር ለሚለው ጠይም ከተባለ በቂ ነበር። ሳጅን ጠይም ቢሉ ጠይም መሰለ ቸኮሌት ጣፋጭ የሁሉ አጀክቲቭ አያስፈልግም እየተባለች እኮ ነው። ብዙ ባለ ጉዳዩ ስላሉ ጊዜ ባታባክኑብኝ። ሳጅን ሳምሪ ደወለች ያሳየው ቅድም አጠር ቅልብጭ ምጥና አድርጌ ማናገር ይችላለ ይቻላል። ሀሎ ሳምሪ፣ ፖሊስ ጣቢያንን ምን? ያ አገድሉ ዛሬም አልተገኘም። ባክሽ ምን አንቺ እየሰማሽም እሞታለሁ ብሏል። አምላኬ! እሺ፣ እሺ፣ ቻው። ሳምሪ፣ በቃ ጓደኛ ራሱን በስከርብ ሲጥ አድርጓል ማለት ነው። አዎ ሳጅን፣ እጮኛዬ ማረጋግጣልኛለች። ራሴን አጠፋለሁ እያለ ሲያወራ ሰምቻለሁ አለች። እኔ ራሴ ሳጅን፣ እኔ ራሴ በጆሮዬ በብረቱ ሰምቻለሁ። በጆሮዬ በብረቱ አይባልም እባክሽ። ማለቴ በንትኔ በብረቱ ሰምቻለሁ። ይኸውልህ ሳጅን፣ እንደዚህ ነው እየተቀባበሉ የሚያቃጥሉኝ። ሁለታችሁ ውስጥ ይወጣ በሉ። እሽ እሺ ሳጅን፣ እንወጣለን። ግን አደራ እንደው ሳጅን፣ የገድሉን ነገር አደራ። መምህር አዳ፣ አቤት ከማየው እንደተረዳሁት አብረው ካሉት በተሻለ ጓደኛህን መፈለግ የምትችል ይመስለኛል። ምንም አልተሳሳትክም ሳጅን። አትራቂ እዚሁ በሩ ጋ ቆሜ። እሺ ጣሴ፣ አንቺ ግን ነጥሽን ምኑ ከእኔ ሳቅና ፈገግታ የግሩ ልብ ይሰነጥቃል። አውቄ ነው ጣሴ። እስቲ ጀምቼ ውለታ ያልዋለ ያላበላ ያላጠጣ እጅ ቢቀጠቅጡት ግፍ የለውም ከጣውላ ስለማይለይ፣ እስ ይባላል። ሰማ የእኔ እጅ ጣውላ ደሞስ ስቀበል፣ ፓንትና ጡት ማስያዣ ገዝቼ አላበረከትኩልሽ። እያሾፍኩ ነው ጣሴ፣ አትናድድሽ። ሌላ ሳምሽ፣ በጣሴ ሞት አስገድዶ በመሳም ወንጀል እዚሁ እንዳልከሳ አርፈቁጫል። ቅዳሜ ቀን እዚሁ እኛ ክፍለ ከተማ ባለ አንድ ሆቴል ውስጥ ተከራይቶ ጫስ ሲቅም የነበረ ግለሰብ ድንገት ህይወቱ አልፋለች። የሚሰማኝ አጣሁ እንጂ ብያለሁ፣ ተናግሬያለሁ። ምንድን ነው የሚሉት? በጣሴ ሞት እኔ አላምንም። ወይኔ አምላኬ ጓደኛችሁ ገርሉ ከቤት ሲወጣ መታወቂያ አላዘም ነበር? መታወቂያ ከኪሱ አይለይም ሳጅን። መኝታ ክፍል ውስጥ ሞቶ የተገኘው ግለሰብ ማንነቱን የሚጠቁም ምንም አይነት መረጃ አላገኘንም። ስለዚህ ገርሉ ላይሆን ይችላል። ልብሱስ ሳጅን? ጥርጣሬ ውስጥ የከተተኝ እሱ ነው። ልብሱ እናንተ ካላችሁት ጋር ተመሳሳይ ነው። ወይኔ ወንድሜን፣ ስመክርህ አልሰማ ብለህ ወይኔ። ተረጋጋ እንጂ

አስከሬኑ የት ነው ሳጅን ንገረኝ የት ነው ወንድሜን አንድ የኛን ባልደረባ መድብላችሁና ዳግማዊ ሚኒሊክ ሆስፒታል ትሄዳላችሁ ሚኒሊክ ሆስፒታል አይ አዳም ቢሮ ገብቶ ቆይ በቃ የተባሉ አስከሬን የገደሉ ነው ማለት ነው ብቻ እኔን አስከሬን ክፍል ግቢ እንዳትሉኝ ይህም አልገባም ጣሴ ይሙት አልገባም ያው አዳመጣለ ራሱ ይግባና አረጋግጦ ቁርጣችንን ጣሴው ጣፋጭ ነው ገብተን እንድናይ ተፈቅዶልናል እኔ እኔ ውጭ ይጠብቃችኋለሁ እና ጣሴ የተባለውን አስከሬን አይተን እርማችንን እናውጣ ጣሴ ይሙት ከተወለድኩ ጀምሮ የሞተ ሰው አይቻላውቀም ዛሬ ታያለህ ና ተከተለኝ በጣሴ ይሙት ይለፈኝ ከጣፋጭ ጋር እዚህ ልጠብቀህ። እንደ ገርሉ እኮ ጓደኛችን ነው ወንድማችን እንጂ አዳም፣ ወንድማችን እኮ እኮ ገርሉ ሉ ነዋ፣ እሬሳው አይደለማ ተው ተው። በል ይኸው የአስክሬን ቤቱ ተከፍቷል። ድፈራ አትሽሽ፣ ናና ተከተለኝ። ጣፋጭ ብቻው አንዳቶን ብዬሽ እኮ ነው። አይ ችግር የለውም ጣሴ፣ አብራችሁ ብትሆኑ ትረዳዳላችሁ እና ያው የተባለውን አስክሬን ና እርማችንን እናውጣ እኔ እኮ አልፈራሁም። ጣፋጭ ፈሪ እኮ አይደለው። ናታሴ አትፍራ። ለመጀመሪያ ጊዜ አስክሬን ሲታይ ሊያስፈራ ይችላል፣ ግን እንደምታስቡ አይደለም። አይዞ፣ ምን አስፈራኝ? ለምን እፈራለሁ? ለዚያውም የወንድሜን የገድሉን አስከሬን እንዳትፈራ። የዛሬን አያድርገውና፣ ገድሉ እኮ አብሮ ጫት ሲያመነጅግ የነበረ ወዳጅ ነው። አንተም አትፍራ። በጣም ሲሞት ገርሉ እኮ ነው። አንተ ቅናት እንደፈጣለሁ ተን የፋቀህ የምትለው የስድብ ማራገፊያ ነበር አይደለም። ይሄ ስድብ ሳይሆን ግሳፄ ነው የሚባለው። ለምን? እኔ ግን ጣፋጭ ጋር አልጠብቀም። ተው እንጂ ተው እንጂ ጣሰው ገርሉ ግሮሰሪ ቢራ እየጠጣ ቢሆን እርሱን ለማግኘት ትፈራ ነበር። ዳም ደግሞ ግሮሰሪውን ምን ያስፈራል? ግሮሰሪ አብረው የምታመሸው ገድሉ ነው። አሁንም የምታገኘው ያ ጫጫታ ያ ውካታ የት አለ አዳም? እሱማ የለም። ና ና አሁን ተከተለኝ ጣሴ ይሙት አልፈራውም። ለምን እፈራለሁ? እንዴት እፈራለሁ? ምን ያስፈራኛል? ወዘተ ደግሞ ሌላ አስክሬን የለም ብለዋል። አይገድሉ ያ ጨዋታ ያቀልድ ሁሉ ቀረ። ጣሳው ሐዘናችንን ዋጥ አድርገን በቅድሚያ የወንድማችንን አስክሬንን ሰብስብ። ወየ፣ ጣፋጭ መጣው። በቃ አዳም፣ ጣፋጭ ጥለኸኝ አትሂድ እያለችኝ ነው። መጣ፣ ጣፋጭ። ጣሰውን ጠራሹ? እንዴ! አይ፣ ኧረ እኔ አልጠራሁትም። ተይጠርተሽኛል ጣፋጭ። አይ፣ መስሎህ ነው ጣስ፣ እያልጠራሁ ሐዘኑ አስረስቶሽ ነው እንጂ። አዳም ወደ አስክሬን ክፍሉ ከሄደ ይበቃል። አንተ አጠገቤ ሁን አላልሽኝም? አይ አላልኩም ጣሴ። አላልኩ? ታዲያ ማን ነው የጠራኝ? መንፈስ ይሆናላ። የማ መንፈስ? የገርሉ እንዲህ እንዴት ካላጣው ሰው። በል በል ለእኛ ብለው ነው ክፍሉን የከፈቱት። ፈጥረን ንግባ፣ ጎበዝ። እንዲህ ስደፍር ደስ ይላል። እሺ ፍጠን ጣሴ። ወዬ ጣፋጭ አሁንም አልጠራውም። እንዳትዪ ብቻ። እጭ ቦቅቧቃ። ማ ማ የገደሉን አስከሬን ለማየት ነው እኔ የምፈራው። በቃ እንደውም ተመለስ፣ ተመለስ። በቃ እሺ፣ ከፈለግከኝ ግጥራኝ እና ና ወረኛ። እጄኒ ዘንድ አትጎትተኝ እንጂ በጣ ሲሞት ድፈር። እኛ የጓደኛችን አስከሬን ካልተረከብን ማን ይመጣልና? ሻት ጎትተኝ። ጋለሪ መሰለህ ጎትተ የምታስገባኝ ያሁል አስከሬኑ በጣ ሲሞት አብሬ እዚህ ድረስ መጣሁ። አንተ ጠጋ ብላ አረጋግጥ እንጂ፣ ከዚህ ንቅንቅ እንዳትል። መጣሁ ሾክ ህክ ብዬ ልውጣ። ጣሰው ተመለስ። ሽንቴን ሸንቼ መጣሁ። ሽንታም ነኝ ጣሴ ይሙት ነኝ ራሴ መቻጣሁት። ሽንታም ነኝ ተመለስ አልኩ እኮ ጭራሽ ሩጫ። ጣሴ ገድሉ ነው አደል ወይ ጉዳንን አደል ምነው ገሉ ግን ለምን ያሰቃየናል? መሞቱ አይቀር ለምን መኝታ ቤት ውስጥ ራሱን ሲጣ ያደርግም ነበር? ምን ተረጋገጠ? አይደለ የገሉ ሞት ተረጋገጠ። ገና ከሩቅ እንዳየሁት ነው የለየሁት። ጣሲ አለቀብኝ። አብረኝ ቆይ ይለኛል ብዬ እግሬ አውጭኛል። ቆይ ቆይ ቆይ ቆይ፣ ለሳምሪ ልደውልለትና ብርዛ ትድረስልን እንጂ ሄሎ ሄሎ፣ ሳምሪ ምኒልክ ሆስፒታል ነን። ጋሉ ሞቶ ተገኘ። ቶሎ ድረሽልን፣ ድረሽልን፣ ድረሽልን። ያው አዳም አቀርቅሮ መጣልሽ። አዳም አዳም። አትጥሪኝ ጣፋጭ። ምናጠፋ አዳም፣ መች ነው ሰው የምትሆነው? ጣሰው ኦልሬዲ ነኝ እኮ። አዳም፣ አሟሟቱ እንዴት ነው? ታንቆ ነው። ንገረኝ እንጂ ምን ልጅ ታንቆ ነው ወይ? የማና ማማት ይህ የገድሉ ነው። ገድሉ እኔን ሳይገድል አይሞትም። ባክሽ፣ አስከሬኑ የእሱ አይደለም እንዳትለኝ። በጣሴ ሞት አይደለም ወይ እኔ አላምን። ጣፋጭ ነገርኩሽ እኮ እጭ፣ ገድሉ ደግሞ ይህን ሁሉ አልፍቶን በሕይወት ከተገኘ እታዘበዋለሁ። ምን አልክ ጣሴ? አስቢ ውስጢ ለራስ ውስጥ ቢሆን ከፖሊስ ጣቢያ እስከዚህ ድረስ ለፍተን አልሞትኩም ብሎ ቢመጣ ሼም አይሆንበትም። ሱኔን ካልገደል አይሞትም። እሺ አሁን ካልሞተ የት ነው? ከዚህ በኋላ ገድሉ የት ነው ብላችሁ እንዳትጠይቁኝ። ከዚህ በላይ በቀኝ ስንትና ስንት የሐዘን እንጉርጉሮና ግጥሞች አዘጋጅቼለት አስከሬኑ የሌላ ሲሆን አያፍርም፣ አያፍርም ወይ አስቀምጠው ለሌላ ጊዜ ይሆናል። ገድሏ ብዋሽቶ ድንገት ተፈጸመ፣ አልቤርጎውን ዘግቶ ጓደኛ ስለው ጥሎኝ ሄደ ሞቶ ብዬ ሕዝብ አስለቅስበታለሁ ስል አጅር ይውለክ አልሞተም። አሁን ያነበብከው ምንድን ነው? ግጥም ነው። አበጣ ሞት አንተም ብሎ ገጣሚ መገጣጠሚያ ይውለቅ፣ አሜን። አልሞት ብሎ ያሰደበኝ ያገርሉ ነው። እንዴት ሰው ወንድሜ ጓደኛ የሚለውን ሰው ለምን አልሞተም ብሎ ይቆጫል? ለማንኛውም ሄጃለሁ፣ እንዳትከተሉ። አዳም እንደው ግን እውነት ገድሉ በሕይወት ያለ ይመስላል። ክንችር ብሎ ቢሆንማ እዚህ እናገኘው ነበር። ግጥሜን ለህዝብ እንዳላሰማ ምቀኛ ሆነብኝ። እልም ያለ ምቀኛ ገድሉን፣ ምቀኛ አላችሁት? እልም ያለ ምቀኛ። ሀሎ፣ ዋና ሳጅን ቢኒያም ነኝ። ሳጅን፣ ዋና ሳጅን አስክሬኑ የጓደኛችን አይደለም፣ አውቄያለሁ። የደወልኩት ቶሎ እንድትመጡ ነው። ሌላ ቦታ መረጃ ደርሶናል። ሌላ ቦታ መረጃ? ምን መረጃ? ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 19፣ ሳምንት ይቀጥላል።